ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ፣ ከናንተ ናፍቆትና ሰቀቀን በስተቀር ክብሩ ይስፋ ለመድኃኒዓለም አንድ የናይክ በዛሬው ዕለት የትግራይ የትግራይ የመጀመሪያው የክልል ፕሬዝዳንት የነበሩት አቶ ገብሩ አስራት ይባሉ ነበር እና በጣም ደስ የሚሉ ሰውዬ ናቸው። በኢትዮጵያ ብሔርና ብሔረሰቦች ላይ ንጹህ የሆነ አመለካከት የነበራቸው ሰው ናቸው። በትግልም የመጀመሪያው ወደ ትግል ይወጡ ናቸው። እንደዚህ በወሰን በዳር ድንበርን በተመለከተ ለምሳሌ በአማራ ወደ ትግራይ የተካለሉትን አካባቢዎች ነ ወልቃይት እና ራያን ማለት ነው፣ ደስተኛ አልነበሩ። እሳቸው ደስተኛ አልነበሩ እና የነበራቸው የሕዝብ አክብሮት በቃ ይመቸኛል። በመጨረሻ ከመሌ ጋር ባለመግባባት ነው በራሳቸው ጊዜ። አልፈልግም ብለው ስልጣን ኢትዮጵያን ለቀው ይወጡ ማለት ነው። ከመሌ ጋር ያልተግባቡበት ደግሞ እንደዚህ ሌሎች ብሄሮች እና በሚደርሰው ጭቆና በመሬት በይዞታ በዳር ድንበር በማለት ነው በይዞ ኢትዮጵያ ውስጥ ባሉ በክልሎች አያስማሙም ነበር እና ከመሌ ጋር ያለግባ ባሉ በራሳቸው ጊዜ ስልጣን አልፈልግም ብለው ወደ ውጭ ወጡ። መጽሐፍ ጽፈዋል ይመስለኛል። እንደው የሳቸው መጽሐፍ ምን እንደሆነ ባቀው ደስ ይለኛል። እንደው ባገኘው ራሱ ደስ ይለኛል። ባገኘው ራሱ ደስ ይለኛል። ምን ብለው እንደጻፉ ስለ ህወሓትና አጠቃላይ ስለ ኢህአዴግ ጠለቅ ያለ እውቀት ስላላቸው ብዙ ነገር ይጽፋሉ ብዬ አስባለሁ እና የሳቸው መጽሐፍ ባገኘው ደስ ይለኛል። ስለዚህ ቀደም ብዬ የከፈትኩት የትግርኛ ሙዚቃ እሳቸው ማስታወሻ እንዲሆን ስለምፈልግ ነው፣ እና ትግራዮች ይወዳቸዋሉ። እኔ የትግራይ ህዝብ ማር ነው፣ ክርስቶስን ማር ነው። በጣም ከኤልትራ ጋር በነበረው ውጊያ ወደ አራት ጊዜ ቆስያለሁ፣ እና የትግራይ እናቶች በቃ ያደርጉልን የነበረው እንክብካቤ ይለያል፣ ይለያል በቃ ምንም ሳይጸየፉን ማለት ነው። ምንም ሳይጸየፉን ልብሳችንን አውልቀው አጥበው ገላችንን አጥበው እኔ በተለይ አንድ እናት ነበሩ፣ ወይዘሮ መድን ይባላሉ። ወደ እንጦጦ አካባቢ ናቸው። እንትን እንጦጦ ሳይሆን አይጋ ወጣ ብሎ እንጥጮ እንጥጮ የምትባል ከተማ አካባቢ ናቸው። የገጠር ሰው ናቸው። ማርያምን፣ በጣም ነው ማከብራቸው። በጣም ማለት ነው ለእኔ ያደረጉልኝ እንክብካቤ ይለያል፣ ይለያል። በቃ እኔ ከትግራይ ሕዝብ ጋር በጣም ነው መግባባ ሕዝቡ ጭቁን ነው። እስካሁን ድረስ ትግራይ ምድር ውስጥ በባዶ እግሩ የሚሄድ ሰው አለ፣ ይታወቃል። እኔ ጠቤ ከስርዓቱ ጋር ማለት ነው እንጂ የትግራይ ህዝብ ልክ እንደ አማራ ህዝብ የጭቁን መሆኑን እናውቃለን። በነገራችን ላይ ወልቃይትና ራያን የትግራይ ህዝብ እኮ የአማራ መሆኑን እኮ ይመሰክራል። ያው ጉልበተኞች ስለወሰዱት ነው እንጂ የአማራ ህዝብ እኮ የትግራይ ህዝብ እኮ የአማራ መሬት የአማራ እርስት መሆኑን እኮ የትግራይ ህዝብ እኮ ያውቃል፣ ማርያምን ያውቃል። ግን በወቅቱ በነበረው ሽሚያ እና አንድ ወገን ብቻ የበላይነት ስለነበረ ባህዴን የሚባል ሸክም እነ ታምራት ላይኔ ማለት ነው

እንጂ እኮ ንጹህ የአማራ ንብረት ነው። ማንም ያውቀዋል። እና የትግራይ ህዝብ ይህን ያውቀዋል። ስለዚህ ትግራዮች በጣም ነው ወዳችሁ። በነበረው ጦርነትም በተለይ ከኤልትራ እና ኢትዮጵያ ውስጥ በነበረው ጦርነትም የነበረው የመከላከያ ፍቅር ይለያል፣ ማርያምን ይለያል፣ በጣም ነው የሚለይ። እኔ ሰሜን እዝ ከመታ ሲባል በጣም አዘንኩ። ያን ያክል ፍቅር የነበረው ህዝብ ከ ጦሩ ጋር መሳሪያ አንስቶ እንዴት ይወጋዋል ብዬ በጣም አዝኛለሁ። ነገር ግን ያው ህዝቡ እንዳልሆነ አቃለሁ ህዝቡ እንዳልሆነ አውቃለሁ። እና አብይ የሚባሉ ደንቆሮችና ይሄ ደብረ ጽዮን የሚባላል ትግራይ ላይ ሁል ቀን ነቀርሳ ሆኖ የተቀመጠ ሁል ቀን ማለት ነው ነቀርሳ ሆኖ የተቀመጠ አለ። አሁንም ወደ ጦር ወደ ጦር እየገፋፋው ነው ህዝቡን። በእነሱ ምክንያት ነው እንጂ በፍጹም የትግራይ ህዝብ ከኢትዮጵያ ጋር የሚያምን በኢትዮጵያዊነቱ የሚያምን በማንነቱ የሚኮራ ህዝብ መሆኑን አውቃለሁ አውቃለሁኝ። እና የአቶ ገብሩ አስራትን መጽሐፍ ብትሰጡኝ ደስ ይለኛል። እርሱ ምን እንደሆነ አላውቀውም ብቻ ግን መጽሐፍ ጽፈው እንዳሳተቡ አውቃለሁኝ። እና እሳቸው በብሔራቸው ትግሬ ናቸው። በኢትዮጵያ ላይ የነበራቸው አመለካከት ግን እጅግ በጣም ደስ የሚል አመለካከት ነበረ። ብዙ ጊዜ ስብሰባ መጠው እኛን ያስረዱን ነበር። እና የሚመቹ ሰው ነበሩ፣ በጣም ነበር ማከብራቸው። ስለዚህ ትግሪኛ ሙዚቃ እሳቸውን በማስታወስ ያደረኩት ነው። ትግራዮች እወዳቸዋለሁ፣ ማርያምን እወዳቸዋለሁ። ግን አንድን እውነቴን ነው የምላችሁ በቃ በምታውቁት ነገር ወደ አማራ የተከለሉትን መሬቶች የአማራ መሆኑን ማመት መቻል አለባችሁ። በኔ እድሜ ያላችሁ በተለይ ከ1983 በፊት የተወለዳችሁ ወልቃይትና ራያ ለአንድ ቀንም በትግራይ ውስጥ ተዳድሮ አያውቅም። አባቶቻችሁን ጠይቁ። ስለዚህ ብልጽግና ደግሞ ወልቃይትን እንደ ጆከር እየመዘዘ እያጣላን ስለሆነ በዚህ መልኩ ብንተባበር ብልጽግና አብረን ብንጥል ምንም ነውር የለው። ነውር የለው። አማራ በታሪኩ ማንንም ወሮ አያውቅም። የማንንም ርስት ቀምቶ አያውቅም። ከማንም ክልል ለአማራ የተሰጠ አንድም የለም። በታሪክ ማለት ነው። በታሪክ እንግዲህ አማራ ስልጣን ለብዙ ጊዜ ይዞ ቆይቷል። አይደለም እንዴ? ታውቃለህ? ያው ጭቁን ቢሆንም የአማራ ህዝብ ሰልጣኞች ማነው ባለስልጣኖች ቢጨቁኑትም ረዘም ላለ ጊዜ ኢትዮጵያን አስተዳድሯል። በዛን ጊዜ ግን ይሄ መሬት የኔ ነው ብሎ ተጣልቶ አያውቅም ከሌሎች ብሄር ጋር። አንድም የአማራ ህዝብ ሊኮራበት የሚገባው ታሪኩ ይሄ ነው። በቃ አማራ ኢትዮጵያን ለማፍረስ ተደራጅቶ አያውቅም። ድርጅቶችም የሚወጡት አማራ ላይ የሚወጡት ድርጅቶችም በአማራ ህዝብ ተደራጅቶ አያውቅም። አሁን ብልጽግና ከመጣ ወዲህ ነው መከራችን የሚያሳየን ማለት ነው። ስለዚህ ትግራይ ውስጥ ያሉ ወንድሞቻችን አንድ ሆነን ብልጽግናን መጣል መቻል አለብን። የወልቃይትና የራያ ጉዳይ ግን ታውቃላችሁ የማን እንደሆነ ማለት ነው። ይታወቃል። ከ83 ዓመት በፊት የነበሩትን የኢትዮጵያ ሂስትሪ ታሪክ ማንበብ ይቻላል። ሽማጋግሌዎችን መጠየቅ ይቻላል ከባለስልጣኖች ውጭ ማለት ነው። የነ ደብረጽዮን ግሩፕ አይደለም። እነሱን ግሩፕ አረል። እነሱማ በወቅቱ የአማራ ህዝብ ተሸክሞ አዲስ አበባ አስገባቸው፣ መልሰው የአማራን ህዝብ ይጨቁኑ ጀመር። ልክ እንደ ደርግ ማለት ነው። እንደ ደርግ። ስለዚህ ይህን ለማለት ነው እምፈልግ። ዞሮ ዞሮ ትግራይ አይለኛ የሆነ ትውስታ አለኝ። ከእንጥጩ አካባቢ ሐኪም ቤት ነበር እዛ ወደ ሶስት ወር አካባቢ ተኝቼ ስታከም የትግራይ እናቶች እጅግ በጣም ኃይለኛውን እንክብካቤ አድርገውልኛል። ወደ ሽሬ አካባቢ ደግሞ ይሄ አዲስ ኮከብ የሚባል አካባቢም እንደዛ አንድ ሁለት ወር እዛም ተኝቻለሁኝ። በዛላምበሳ በነ ጻድቃን ገብረትንሳኤ ትውልድ ሀገር ይመስለኛል ጨርጨር የምትባል አካባቢ ልዩ ፍቅር አለኝ ለትግራይ ህዝብ ማርያምን፣ በጣም ልዩ ፍቅር ማለት ነው። እና ወጣቶች የአማራን ህዝብ ጠለቅ ብላችሁ ማወቅ አለባችሁ። የማንንም አይነካም የአማራ ህዝብ፣ የማንንም ማለት ነው። የራሱን የማይሰጥ ህዝብ ነው። ይሄን ለማለት ፈልጌ ነው። አመሰግናለሁ።